ድንግል መሬት ስላለን ድንግል መሬት ቴዲ ነው እንደዛ ያለው። እኔ ስሰማው በባለፈው ስናወራ ኮርፍሪዝ አይደለም ድንግል መሬት ነው ያልሽው። አባቴ ሙት አለ ቴዲ ሲል ሰምቼ ድንግል መሬት ቴዲ ነው እንደዛ አለ። ልጅ ትወልዳለች እ መሬቱ ልጅ ይወልዳል። እኔ ልጠይቀው ብዬ አመንሽ። ድንግል መሬት ምን ማለት ነው? ድንግል ድንግል ነዋ፣ መሬት መሬት ነዋ ውዴ። እኔ ምን አውቃለሁ። ድንግል መሬት ምንም አልገባኝም። ቆያችሁ ቢመሮች ግለባለን፣ ግን ያልተነካች መሬት ገበኛውን መሬቱ አልተነካም፣ ኤክስፕሎ አልተደረገም፣ ድንግል ናት። ሆኔ በቃ ሆኔ በቃ